ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት የህልውና ጉዳይ ተደርጎ ሊወሰድ የሚችል ፍትሐዊ ጥያቄ መሆኑ ተገለጸም። በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶች የኢትዮጵያ ስትራቴጂካዊ ነጻነት ዙሪያ በሰመራ ዩኒቨርሲቲ የፓናል ውይይት ተካሂዷል። የአባይ እና የቀይ ባህር ትስስር እንዲሁም የአፋር ክልል ስትራቴጂካዊ ሚና በሚል ርዕስ የውይይት መነሻ ጽሑፍ ቀርቦ ውይይት ተደርጎበታል። በዚህ ጉዳይ ላይ ተጨማሪ ዘገባ አለን፤ እንደሚቀጥለው ይቀርባል። በውሃ ተከባ የባህር በር የተነፈገች ሀገር ኢትዮጵያ። በውሃ የተከበበች ህዝቧ ግን የባህር በር የተነፈገ ሀገር ነው። የኢትዮጵያ ህዝብ ስለ ቀይ ባህር አንናገርም፣ አናነሳም። ጉዳዩ ከተነሳም ለግጭት ነው በሚል የተሳሳተ ትርክት ህጋዊ መብቱን አቶ ቆይቷል። ያ ስህተት የሚታረምበት ጊዜው ታዲያ አሁን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረው ነበር። የባህር በር ጥያቄ የቅንጦት ጉዳይ ሳይሆን ከራስ ታሪክ ጋር የመታረቅ ጉዳይ ነው። በውጭ ጉዳይ ኢንስቲትዩት በመከላከያ ሐዋር ኮሌጅ በሰምራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶች እና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልል ስትራቴጂካዊ ሚና መዳሰስ በሚል ርዕሰ ጉዳይ በሰምራ ዩኒቨርሲቲ የምክክር መድረክ ተካሂዷል። የባህር በር ጥያቄ የቅንጦት ሳይሆን ከራስ ታሪክ ጋር የመታረቅ ጉዳይ ነው ሲል የውጭ ጉዳይ ኢንስቲትዩት በሰመራ ዩኒቨርሲቲ በተካሄደው የፓናል ውይይት ላይ ገልጿል። የአባይና ቀይ ባህር ትስስርና የአፋር ክልል ሚና በሚል መሪ ሀሳብ በተካሄደው በዚህ ውይይት ላይ ንግግር ያደረጉት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ መህዲ እንደገለጹት የባህር በር ጥያቄያችን ኢትዮጵያ በታሪክ፣ በህግ፣ በተፈጥሮ ና ጂኦፖለቲካዊ እውነታዎች የሚገባትን ቦታ የማግኘት የሚጠበቅባትን ሚና የመወጣት ጉዳይ ነው ብለዋል። ከዚህ በመነሳትም ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ የባህር በር ጉዳይም ብሔራዊ መግባባት ሊፈጠርበት የሚገባ ጉዳይ መሆኑን አንስተዋል። አባይ ላይ የወሰድነውን የዲፕሎማሲ ስኬት በባህር በር ጉዳይ ላይም መደገም እንዳለበት አውስተዋል። ባህር ላይ ደህንነት፣ ባህር ውስጥ ያሉ ታላቅ ውቅያኖሶች እና ባህሮች ውስጥ ያሉ ሀብቶች እኛን ይመለከተናል። እኛ ስንል ባህር በር የሌላቸው ታዳጊ ሀገራትን ሁሉ ይመለከታል። ባህር በር የሆኑ ሀገራት ኢኮኖሚያዊ ፋይዳቸው ደግሞ በዓለም አቀፍ ንግዱ ስም የመሳት መብታቸው እንዲጨምር ኢኮኖሚያዊ ጥቅምም አላቸው። በእነዚህ ሁሉ ጉዳዮች ላይ ባህር በር ካላቸው ሀገራት እኩል የመጠቀም መብትና ባህር በር ሲኖር ነው ይህንን ሰስቴነብል ዲቨሎፕመንት ጎልን ውጤታማ በሆነ መንገድ ማሳካት የምችለው ማለት ነው። የሰመራ ዩኒቨርሲቲ ፕሬዝዳንት ዶክተር መሐመድ ዑስማን በበኩላቸው የኢትዮጵያ ሕልውና በአባይና በቀይ ባህር ላይ የተመሰረተ መሆኑን አጽንኦት ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገው መጠነ ሰፊ ጥረት ጠቀሜታው ለቀጠናውም ጭምር መሆኑን አስረድተዋል። በምስራቅ አፍሪካ የውሃ ማማ የሆነችው ኢትዮጵያ የባህር በር የማግኘቷ ጉዳይ ለነገ የሚባል እንዳልሆነም አስገንዝበዋል። በታላቁ ሕዳሴ ግድብ ላይ የተደረገው የዲፕሎማሲ ተጋድሎ በቀይ ባህር ላይም ሊደገም እንደሚገባ አመልክተዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በዚህ ወቅት እንዳሉት በታሪክ አጋጣሚ ያጠናውን የባህር በር አሁን ላይ አጥብቀን መሻታችን ራስን የመሆን የመፈለግ ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው ሲሉ ገልጸዋል። የባህር በር ጉዳይ ኢትዮጵያ በታሪክ በህግ፣ በተፈጥሯዊና በጂኦፖለቲካዊ እውነታዎች የሚገባትን ቦታ የማግኘት እንዲሁም የሚጠበቅባትን ጂኦፖለቲካዊ ሚና የመወጣት ጉዳይ መሆኑንም አንስተዋል። ወደ ቀይ ባህር ሲቀርብ አያልነት ብቻ ሳይሆን እሳቢያችንም ይሰፋል። ከቀይ ባህር ስንድርቅ ደግሞ ወደ መመንመን ወደ መኮስመን አደጋ እንጠቃለን። ላለፉት ሶስት አስር ዓመታት የጂኦ ፖለቲካ ኩስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል ብዬ አስባለሁ። ስለ ባህር ምርምርና ፖሊሲ ውይይት ማካሄድ ፈጽሞ የሚታሰብ አልነበረ በዚህ ስለ ባህርና ባህርነክ እውቀት በዚህም ስለ ባህርና ባህርነክ እውቀት ማመንጨት ሳይቻል ቀርቷል። ሆኖም ከለውጥ በኋላ መንግስት በቀየሰው አዲስ አካሄድ ያ የቁጭት ያ ያለማውራት ዘመን አክትሟል ማለት እንችላለን። በቀይ ባህር ጉዳይ ከአሁን ቀደም በርካታ ኢትዮጵያውያን ጀግኖች የሕይወት ዋጋ ከፍሏል ያሉት ደግሞ የኢትዮጵያ ባህር ኃይል ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሞዶር ተገኝለታ ናቸው። የአሁኑ ትውልድም የባህር በርን ለማግኘት የሚደረገውን ጥረት በዲፕሎማሲ መንገድ የራሱን ሚና ሊወጣ እንደሚገባም ጠቁመዋል። የወደብ ጉዳይ ልበት አለማግኘት ከቀጠለ በኢትዮጵያ የኢኮኖሚና የፖለቲካዊ አለመረጋጋት እንዲፈጠር በአንድ ሆነ በሌላ መልኩ አስተዋጽኦ ማድረጉ አይቀርም። ክቡራትና ክቡራን፣ ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብቶ የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተመን በማዘጋጀት በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን።